አሰላሙ አሌይኩም ረህመቱላሂ ወበረካቱ ውድና የተከበራችሁ ውድ ቻናሌ የተከታታይ ቤተሰቦቼ ጓደኞቼ፣ እንዴናችሁን ላ ሰላም ናችሁ ወይ? ሰላም ነኝ ያለው አልሐምዱሊላ ለቻናሉ አዲስ ሆናችሁ ሰብስክራይብ ላይክሸር ማድረግ ቤተሰብ የሆኑ ላለው በአክብሮት ሁላችሁም፣ ይሄ ቻናል ለሚደርሳችሁ ቪዲዮ ለሚደርሳችሁ ሰዎች ላይክሸር ሰብስክራይብ እያደረጋችሁ አበረታቱ በቅንነት ልለምናችሁ ማለት ነው። በቅንነት ያው ሁላችንም ያለነው ሰው ቤት እስከሆነ ድረስ ሁላችንም ላይመቸን ይችላል። ሁላችንም ያኔ ተጭኖ ላይኖርብን አንዳንድ ተጭኖ ሊኖርብን ይችላል። ና እና አበረታቱ። የሚያመላውቶቼ የማመጣላችሁ ልጆች ደግሞ ፕሊስ ፕሊስ ፕሊስ ልለምናችሁ፣ አትቁሩብኝ። ኑ ልኝ ማለት ነው ቢያንስ ኑ ልኝ ሰዓት ስልካችሁን እንኳ ትታችሁ ልኝ ሂዱ ማለት ነው። ሀቂቃ ተው ሁለት ቀን ሶስት ቀን ቤታችሁ መጣል አትመጡልኝም። አይጠቃ አላህ አላገለበኩም። አላህ አንፍሩ ማለት ነው። ለማንኛውም ዛሬ በአዲስ ቪዲዮ ካሽ ብያለው እስኪ እንግዲህ በአንድ አንድ ነገሮች መጥቻለሁ ማለት ነው። እሱን የመጀመሪያ ቪዲዮ ነው እና ወዲህ ነበረን እንጓዛለን ማለት ነው። አባይ ብዬ የአንቺ እናት እናቴ እግር ስር ወድቃ ይቀርታት ጠይቅ ያልኩት በስተት ነው ትበል ምን ማለት ነው። በዚህ ልኪ ይሰማታል እኮ ሰው ነች። ምንም በቃ የሆነ ሰልካኔ መጣሁት። እሷ ልካ፣ ማንም የሚላከኝ እኔ ማ አይቼው ነው የመጣሁት። ማንም የሚላከኝ ምንም የሚላከኝ፣ ማንም ምን አገባሽ? ጭራሽ ወግ ነሽ ለእናትሽ እያወራሽ ነው ጭራሽ። እዚህ ቆሜ ስለወርደውሽ ነው። በደንብ ነው የምለው። አዎ በደንብ አስቀየማታለሁ። የእኔ እናት ስትሆን ምንም አይደለችም፣ የአንቺ እናት ወርቅ። የእኔ እናት እንትን ሴት የላከው ምናምን ትይኛለሽ። እናቴ እኮ ነች። ለእናቴ ምንም ናገር እከፍላለሁ እንኳን ለእናቴ ለማንም እየከፈል ኳለ ለ ለማንም ምን ማለት ነው? ለማንም እኔ ማንም ነኝ ነው? ቢያንስ እኮ ልጅ ናቸው ቤተሰብ ማለት የምናየው ነው። እንግዲህ ማለት ነው በማማጨት ጊዜ በድጋሚ ጭቅጭቅ መጥቶባታል ማለት ነው። ሀቂቀት ወላ እንደው ከመጀመሪያ ባላቸው አግበታችሁ አትፋቱ፣ ከመጀመሪያ ባላቸው አግበታችሁ አትፋቱ ማለት ነው። ምክንያቱም እንደዚህ አይነት ሙሲባ አለ። እንግዲህ ይኸው ሁላ ጭቅጭቅ የመጣው በምንድን ነው? መጀመሪያ አግብታ ፈታለች፣ ልጅ አላት፣ አቶንህም ትልቅ ናት በመባል ነው። የሰው ልጅ በአቋቋሙ እና በጅስሙ ሳይሆን ያኔ ትውልዱን እናት አባት፣ ጎረቤቶች አሉ። ይህን ይህቺ እንግዲህ ምሳሌ ያዋለደ ሰው ይኖራል ወይም ደግሞ ጎረቤት ያሳደገት ይኖራል። እንደዚያም ጎረቤቶ የመጠየቅ ይቻላል ማለት ነው ምክንያቱም ጅስማ ስለወፈረ አይደለም እዚህ ቦታ ላይ ወይም ደግሞ ጅስማ ስለቀጨጨ ትንሽ ናት አይደለችም። ጅስማ ስለወፈረ ትልቅ ናት አይደለም ማለት ነው። የሰው ልጅ በጅስም የሚለካ ነገር የለም። አንድ ሰው ስለቀጠነ ትንስዬ ነው ማለት አይቻልም። አንድ ሰው ስለወፈረ ወፍራም፣ ስለሆነ ደግሞ እድሜው ትልቅ ነው ሆን መባል አያስፈልግም ማለት ሁላ ነገር ጭቅጭቅ የሚያጣባበ ምንድን ነው? በዚህ ነው እንግዲህ አግብታ ፈታለች የፊት ባሏ በምንፈታት በቃ በምናምን ይህ የሰው ልጅ ትዳር ውስጥ የመጀመሪያ ትዳር ውስጥ የመጀመሪያ ጭቅጭቅ ተገባበት። በቃ መጨቃጨቅ ነው ሁልጊዜ ነገሩ በጭቅጭቅ የሚፈታ ነገር የለም። አሁን ሰላም እርቅ ወረደ ሲባል ደግሞ እንደዚህ ያለ ሙሲባ መጣ ማለት ነው። እርግጥ ያንተ እናት መጀመሪያ አጥፍታለች፣ ያንተ እናት መጀመሪያ አጥፍታለች። ጥፋቷ ነው በፊት እንዲዛ አድርጋ በድላ አሰታ በቃ ኢችሊጅ ሆስፒታል ግብዳኛ ያል ቀንተኝታ እናንተ አልደረሳችሁም በሰዓቱ አንተም የለም እናትም አልዘለቀችም። አሁን እንደገና ሁለተኛ ከዛም ወዲህ መታ ነገራቶቹ ተስተካክሎ ሲያበቁ ፊት እንዲያል በድልች ሆኖ በኋላ ልውሰድና ልረስ ማለት ይሄ የማይዋጥ ነገር ነው። በፊት አትሆንም። እንዴ ዝናት አንቺ እንዴ ዝንሽ ነው አንዴ አንቺ እንዴ ዝንሽ እያለቻት የነበረችው ልጅ አሁን ወስጄ ልረሳት ማለት በአንድ ጊዜ ሊዋጥ አይችልም። በማማጨብ የምናት አይፈረድም አንድ አንድ ጊዜ ማለት ነው። ምክንያቱም የእናቷ ሚዲያ እናንተ ቀሄ ተዋርድ ተመልሳለች፣ ተዋርድ ተመልሳለች። ሚስትህን ቢሆን ተዋርድ ተመልሳለች። አንድ ጊዜ ሁለት ጊዜ ዘሂደው ተዋርድ ተመልሰዋል ማለት ነው። ክብር የሚባል ነገር አልተሰጠም። ስለዚህ አሁን አንተ እንቧ ዘራፍ አካኪ ዘራፍ የምትልበት ነገር ቆም ብለህ አስበው ማለት ነው ይሄ ሁላ ተንኮል ሊ ተንኮል ሊታሰብ ይቻላል ወይ ምንድነው መጀመሪያ እናንተ በሰራችሁ ስራ ነው መጀመሪያ እናንተ ይሄን ሁላ ተንኮል ያው ሁሉ ነገር ባትሰራው ኑሮ ይሄ ሁላ ነገር አይመጣም ነበር ማለት ነው ሁለተኛ ደሞ አሁን ሲጀምር ሲቀጥል ሲጀምር ሳሃናዋን ተከፈተች ከፈተች እንቺ ቢ ሳይሆን እኔ ላጉርሳት ሳይሆን እኔ ልቅመሰውና እንቺ ቢ ማለት የነበረባት እናትህ ናት። ማንኛውም ሰው ያመጣውን ምግብ ዝም ብሎ አይደለም የሚሰጠው። የትም ቦታ ይሁን፣ የትም ቦታ ይሁን፣ እኔ የትም ቦታ ይዤ ልህን ምግብ ሰርቼ ማቅመስ አለብኝ፣ ይዤ እርኩትን ነገር ማቅመስ አለብኝ ማለት። ምክንያቱም ዝም ብዬ ምልበት ነገር የለኝም። በአሁን ሰዓት ጊዜው የታመነ አይደለም። ያሸረካልኩ ያስፈራልኩ በፊትም ማትወዲያ ትንሽ አሁን አንድ ጊዜ አንድ ጊዜ ወድሻለሁ ብላ ያኔ እኔ ልረስሽ ምግቢ እንዴ ዝል አድርግ። ይሄ የማይዋጥ ነገር ነው። ስለዚህ እናቷ የማማ ጨቤነት ጥፋት ሊኖርበት ይችላል። መርዛለሁ ባዴ ባበ ያኔ ማለቷ ዝል ላይ ጥፋት ሊኖራል። አይ የሆነ ዘዴ ፈጣጥራ እንትማለን ነበረባት እንጂ ልጅቱ መናገር የለባትም ነበር። እማማ ጨቤ ደሞ ምንም ጥፋት የለባትም ልቅ መስል ለብላለች እማማ ጬቤ የለክት እምቧ ዘራፍ አካኪ ዘራፍ የምትልበት ነገር የለህም፣ ማለት ነው። ስርዓት ያዝ አንተ፣ ስነ ስርዓት ያዝ። ስርዓት ይኖረው ስርዓት ባለው ነገር አራምት ባላት በቃ ሄ ነውጪ ነግዝ የምትልበት አሁን ነገር ባራ አራስ ላይ ሆና አስራ አምስት ቀን ወይም ስምንት ቀን ሳይሟላ እንዲሁም ሳይደርቅ ነው ውጭ ብለ ከውጭ ወስዴ ተጣርታ ሶሻል ሚዲያ ላይ ቀሄ ላይ ጥለፍ ወጣሁ ማለት ነው። ጥለ ምልስ አልክ ተቀሄ ላይ እኛ አገራችን ላይ መጥፎ ነው። ያገራችን እንደ ማንኛውም እንደ ውጭ ሀገሮች አይደለም። የእኛ ሀገር የእኛ ሀገር ብዙ ነገሮች ይፈልገናል። አራሶችን ብዙ ነገር እንትን ይላል። ስለዚህ አንተ ውጭ ወጥታ እሷን እንደዝነ እንደዝነ ሄ እሷ ላይ ሄድ የምትጮህበት ነገር የለም። እሷ ታይ ነው ያለችው። እናቷን እናቷን ተቆጥታለች። እናቷን ታያይ ብላታለች። እናቷ እምቢ አለቻት። እናቷ እንጂ ኤክራም ላይ ምንም ጥፋት የለም። ሚስትህን የምትወድ ሲሆን ሚስትህን በስነ ስርዓት ታራስ ቤት ይዘህ መር ትችላለ። ከዛን ወዲህ አልፈተርፈ ግን እንዲዝን ነው እንዲዝን ነው እንዲዝን ይሄ አግባብ አይደለም። አስረን ሴት ዲ ከወለደች እናቷ ገንጂ መታረስ ያለባት በፍቃደኝነት አንተ ዝን ልትታረስ ይችላል። ቤቷ ማማቷ ቤት ልከድ ቤቷ ግዛ ቤቷ መግባት ቤቷ ገብታ አማት መታ አስር አስርቀን ማረሰቻት አምስት ቀን ማረሰቻ ማረስ አለባት። እናትም ደሞ እንዲዛው ያረሰቻትም ማረስ አለባት አስር ቀን የእናትም ደምብ አስር ቀን ማረስ አለባት። አንተ ቤት ተሆነ ያንተም እናት ደግሞ ተሆነች ሙ እየመጣች ቁርሷ ምን ነው እየሰራ መሄድ ያለባት ከዛን ወዲህ አንተ እናት ቤት ክሊያ መታረስ የለባትም ማለት ነው ሲጀመር የለባትም። ቀጥታ እናቷን ቤት መምጣት የለባትም ነበር አንተ ም እናት ቤት መሄድ የለባትም። ቤትህ አቤቱ ገዛ ቤትህ ሚስትን ይዘክድ ማረስ የነበረብህ አንተ እንጂ እናቴ ቤት አይደለም ሂደህ ማርነው ወስደህ የማራስ ያለባትም አንዴ ዛረጋለሁ ማለት ያለባት ዝል ላይ ተሳስተሃል ማለት ነው። አካኪ ዘራ ባንዴዝ ንገዝ ንገዝ ብዙ ሰው እየጠፋ ነው እንዴ! እንኳን አይደለም ወልዶ አይደል ወልዶ አይደለም ነፍሰ ጡር ነው። ስንት እያቀመሱ አይደለም እንዴ! ስንት እያቀመሱ ስንት ነገር እያደረጉ አይደለም። ስለዚህ አሁንም ቀደምም ቆም ብለህ አስብበት ማለት ነው። እዚህ ላይ የማማጨቤ ጥፋት የለባትም። ማማጨቤ እናቷን መክራለች፣ እናቷን ተቆጥታለች። እናቷ ናት ያልሰማቻት። እናቷ እንዲሞ እንግዲህ መሳደብም አትችልም፣ መማታት አትችልም። እናት ናት፣ አትመታም፣ አትሰደብም፣ አትቆጣም። ስለዚህ አንተ ዝግ ብለህ አማትህን በተረጋጋ መንፈስ ያኔ ማናገር አለብን እንጂ ያዙ ይልቀቁኝ። በዚህ ጤፍ በሚስም በሚቆላ መላሶ የተቆለ ጊዜ ዛ ብረትን ትንጣጣለህ እዚህ እንዲቆሉ ማለት ነው። ለማንኛውም ትታረስበት በስነ ስርዓትና ታራሲ በስትወጣ የሚሉን ነገር እንገናኛለን ወይ እንነጋገራለን ማለት ነው። ሲቀጥል ማስክህን ጥሩ ሆና ቶር ሸጋውሺ እናማ፣ ሲቀጥል እስኪ ሳይዲሳ ሳይዲሳ ምን ይዞ መጣ? የመኔ የመኔ አሮጊት ይዞ መጣ ማለት ነው። ማን ማን እንዴ ንግስት ሱመያ፣ ንግስት ሱመያና አከላ ነው እንዲሆን። አንተ ያረብ ያረብ ቆነቆን እንዴ